የተወደዳችሁ ተመልካቾቻችን፣ የአመሻሽ ቅኝታችን እንግዲህ አሁን የምናየው ጉዳይ ነው። በአዲስ አበባ በተሰሩ የኮሪደር ልማትና የመልሶ ማልማት ስራዎች እንግዲህ በርካታ የስፖርት ማዘውተሪያዎች፣ የስፖርታዊ እንቅስቃሴዎች የሚካሄዱባቸው በርካታ ቦታዎች እንግዲህ መሰራታቸው ይታወቃል። በተለይ ስፖርትና ኮሪደር በርካታ ቁርኝታቸው ከፍ ያለ ነው። ሪፖርተራችን ጽዮን ማሞ በመገናኛ አካባቢ ትገኛለች። ጽዮን፣ እንደምን አምሽተሻል? አንቺ ያለሽበት መገናኛ አካባቢ ከኮሪደር ልማት ጋር በተያያዘ እንግዲህ ስፖርታዊ እንቅስቃሴዎች ይካሄዳሉ እና ምን መረጃ አለሽ? እሺ አመሰግናለሁ እንግዲህ ቅድም እንደገለጽከው የኮሪደር ልማት ለአዲስ አበባ በአዲስ መልክ በአዲስ ገጽ እንድትታይ ያድርጓታል የቱሪዝም ማዕከል በማድረግም ከፍ ያለ አስተዋጽኦ አለው ኮሪደር የንግድ እንቅስቃሴን ከማሳለጥ አንጻር ለሰዎች የስራ እድል ከመፍጠር አንጻር የተለያዩ መዝናኛዎችን ከመፍጠር አንጻር የተለያዩ አስተዋጽኦችን እያበረከተ ነው ከዚህ ባለፈ ደግሞ የስፖርት ማዘውተሪያን ይዞ መጥተዋል ይህ የስፖርት ማዘውተሪያ ሰዎች ጤናማ እንዲሆኑ የተለያዩ አገልግሎቶችን እየሰጠነው። ነው የሚገኘው። እኔም እንግዲህ እዚህ እንግሊዝ ኤምባሲ ፊት ለፊት እገኛለሁ። እዚህ ስፍራ ላይ እንግዲህ የስፖርት ማዘውተሪያ ስፍራ አለ። ይህ የስፖርት ማዘውተሪያ ስፍራ ወጣቶች፣ የተለያዩ የማህበረሰብ ክፍሎች፣ አዲስ አበባ ከተማ ነዋሪዎች ጊዜያቸውን እንዲያሳልፉበት የሚያግዝ ነው። እንግዲህ የስፖርት ማዘውተሪያ ስፍራው የመንግስት ሰራተኛው ለማህበረሰቡ የሚሰጠውን አገልግሎት ተማሪው፣ ከትምህርት ቤት መልስ በኋላ ነጋዴውም ንግዱን ከሰራ በኋላ እዚህ ስፍራ ላይ ጤናውን የሚጠብቅበት ስፍራ ሆኖ አግኝተነዋል። እኛውም ከአስር ሰዓት ጀምሮ ዞር ዞር ለማለት ሞክረናል። እዚህ ስፍራ ላይ እንግዲህ የተለያዩ በተለያዩ የእድሜ ክልል ያሉ የተለያዩ ስራ ላይ የተሰማሩ ከተማሪዎች ጀምሮ ነጋዴዎች፣ የመንግስት ሰራተኞች፣ ተማሪዎች እዚህ ቦታ ላይ መምህራን ጊዜያቸውን ሲያሳልፉ ወይም ጤናቸውን ሲጠብቁ አግኝተናቸዋል። ኮሪደር እንግዲህ ለማህበረሰቡ ትልቅ አስተዋጽኦን የሚያበረክት ነው። ለየት የሚያደርገው ደግሞ ሰዓት አይገድበውም። ከአሁን በፊት ሰዎች ፀሐይን ተከትለው ወይም ፀሐይ ከመጥለቋ በፊት ነበር ስፖርታዊ እንቅስቃሴዎችን የሚከውኑት። አሁን ከጀርባዬ በምትመለከቱት መንገድ እስከ ምሽቱ ሶስት ሰዓት ይሄ የስፖርት ማዘውተሪያ ስፍራ አገልግሎትን ይሰጣል። ሰዎች ጊዜያቸውን ተጠቅመው ወይም የተለያዩ ተግባራትን ሲከውኑ ቆይተው ጤናቸውን ለመጠበቅ ደግሞ የጊዜ መጠበቅ ሲያስፈልጋቸው በሚፈልጉት ሰዓት መጥተው ጤናቸውን የሚጠብቁበት ቦታ ሆኖ አግኝተነዋል ማለት ነው። እንግዲህ በከተማዋ የተለያዩ አካባቢዎች የኮሪደር ልማት ተሰርቷል። ይህ የኮሪደር ልማት ጋር ተያይዞ ደግሞ የስፖርት ማዘውተሪያ ስፍራ አለ። ይህ የስፖርት ማዘውተሪያ ስፍራ ከተማ አስተዳደሩ ወይም አዲስ አበባ ከተማ ለስፖርቱ ዘርፍ ወይም ለወጣቱ የሰጠች ትኩረት የሚያሳይ ነው። በዚህም ደግሞ ተተኪ ስፖርተኞችን ከማፍራት አንጻር የራሱን አስተዋጽኦ ያበረክታል። የኮሪደር ልማት በአጠቃላይ እንግዲህ የስፖርት ማዘውተሪያ ስፍራው የጂም እንቅስቃሴን የጂም አገልግሎትን ይሰጣል። በዚህ የጂም አገልግሎት ላይ የተለያዩ በተለያየ የእድሜ ክልል ያሉ በተለያየ የስራ ዘርፍ የተሰማሩ የአዲስ አበባ ከተማ ነዋሪዎች የጂም አገልግሎቱን ሲጠቀሙ ማግኝተናቸዋል። እንግዲህ እኔም ለማናገር ሞክሬ ያለው ኮሪደር ይዞት የመጣው የስፖርት ማዘውተሪያ ስፍራ ለማህበረሰቡ ምን አይነት አገልግሎት አለው ስንል ጠይቀን ነበረ። እነሱም ጤናን ከመጠበቅ አንጻር፣ ጤናማ ትውልድን ከመፍጠር አንጻር፣ ተተኪ ስፖርተኞችን ከመፍጠር አንጻር ትልቅ አስተዋጽኦ እንዳለው ነግረውናል። በዚህም ደግሞ ከአዲስ አበባ ከተማ ለስፖርቱ የሰጠችው ትኩረት ትልቅ ነው የሚል ሀሳብ ነግረውናል። በአጠቃላይ የኮሪደር ልማት የንግድ እንቅስቃሴን፣ የስራ እድል ፈጠራን ለማህበረሰቡ ከመፍጠር ባለፈ ለወጣቶች ለህጻናት የመዝናኛ አማራጭን ከማስፋት ባለፈ አሁን ደግሞ ጤናን ከመጠበቅ አንጻር ትልቅ አስተዋጽኦ እያበረከተ እንደሚገኝ ገልጸውልናል። ለአሁኑ ያለ መረጃ ይሄን ይመስላል። አመሰግናለሁ። ሪፖርተራችን ጽዮን ማሞ ከቀበና አካባቢ ወይም እንግሊዝ ኤምባሲ አካባቢ ስላደረሽን አሁናዊ መረጃ እናመሰግናለን። መልካም ምሽት ይሆንልሽ።